ሚስትንህን ሚስትንህን መች ነው አገብተሽ? ምት እኔ እኮ ለመውለድ ዘጠኝ ወር አልጠብቅም። ምን ማለት ነው? እንደ ዘጠኝ ወር አይ፣ የእኛ ዘር እኮ የተመረጠ ስለሆነ በአምስት ወር ውስጥ ነው የምንወልደው። አዎ ልጅ ስትወልድም በቃ ደረሰኝ ወይ ፍቅር፣ ዛሬ ጠይቀ የማላውቀው ነገር ጠይቀ ነው በጣም ችግር ውስጥ ነው። አንቺ ፍቅር የጠይቀሽኝ ምንም ማላደርገው ነገር የለም። አሁኑ ወንድሜ፣ አንተ ተጠልከው ሰፈር ነኝ ቶሎ ላኪው፣ ሂጅ ላፍቃሪ ናቀፈኝ በቃ ወይኔ በላቸው። እኔማ ፈራሁት ሁኔታ። አሁን ወደ ተውኩ ስራ ልመለስ ነው። ለነገሩ የፍቅር አምላክ ይቅር ይለው ለእሷ ብሎ ወይኔ ፍቅር ብሩን እኮ ይዤ እየጠበኩት ነው። ወንድምሽ እኮ ቆየ አንተ ጋር የምጣን እኮ በቀን ዘራፊ ውስጥ ተመቶ ሞታ ምን ሞታ ምንም ለእሷ ሀጢያት ወንድሟ መስዋዕት ሆነ። እንጂ ብቻ ከባድ ነው፣ በሴቱም በኩል በወንዱም በኩል በፍቅር መሃል ማለት የሆነ ጥቅማ ጥቅም ከእርስ በርስ ጥቅም የሆነ ና መፈላለግ ምናምን ከሆነ እኔ እውነተኛ ፍቅር ነው ብያለሁ። ጀለስ አዝግ የሆነ ጥያቄ ሲጠይቅህ ምን ነው ምን ሼ ብራዘር፣ ዝናቡ ቀጥቶ ነው። አይ፣ አይደለም ከፈጣሪ ጋር ዋተር ዳ ክብሬ እየተመለስኩ ነው። እንዴ ምንድነው? አንዳንድ ሰዎች ደግሞ አላችሁ፣ ልክ እንደዚህ በቃ የሆነ እያያችሁ ሰውን፣ ጠይቁት አሁን ይሄ ልጅ ዝናብ እንደቀጠቀጠው እያወቅሁ ምንድን ነው ምን እንዲመልስል፣ ደግሞ እኮ ያ ሰው የሚመልሰው መልስ እያወቁ ነው የሆነ የሚጠይቁት ራሱ ማለት ነው።

አዎ ያኛው ትልቅ ነው። ያኛው ትልቅ ነው። አዎ ያኛው እኮ ትልቅ ነው። ያ ትልቅ ነው እና ምን አለችው? ከቤት አባረረችው። አባረረችሁ? አዎ። ግን ያንቺ ልጅ እንዲያን ነገር ጀምሯል። እሱ አረ እንዲያን ነገር አያውቅም እሱ። እርግጠኛ ነሽ? እርግጠኛ ነኝ። ይውስቲ ፊቱ ዞር ብሎ እንኳን ሲታይ ዞር ብሎ አረ እኔ እንዲያን ነገር አፍራለሁ። የቤት ልጅ በጣም ጎበዝ ልጅ። በጣም ያስታውቃል። ያስታውቃል። ናውል ቤቲ እንዳለች ደብዳቤህን ቀቅለህ ብላው ብላለች። አረ አንተ በቃ ዛሬ የመጨረሻ ነው፣ ከዚህ በኋላ የምናየ ይች። አይ እቺ ነገር እኮ ድሮ ነው የቀረው፣ ድሮ ተበልቶበታል። የቤት ልጅ ምንም ማያቅም ጨዋ ነው፣ ከቤት አይወጣም፣ ሰው ቀና ብላ አታይም እሱ የለም ነው። እንደውም እንዲህ ውጪ ወጣ ወጣ የሚል ሰው ከማንም ጋር የሚጫወት ሰው፣ የሚስቅ ሰው ምናምን ምናምን ነው እንጂ የቤት ልጅ ወንዱም ሴቱም ሽምቅ ታዋጊ፣ ሽምቅ ታዋጊ። እሱ ድሮ ተበልቶበታል። የለም አሁን አሁን ሰዓት የቤት ልጅ ምናምን፣ ተንኮለኞች ራሱ እነሱ ናቸው። በጣም ተንኮለኞች ሰው በቃ ኧረ፣ እሷ እኮ ሰው ቀና ብላታል። እንዲህ እሱ እኮ የቤት ልጅ ነው፣ ምንም አያውቅም፣ በጣም ጨዋ ነው ምናምን ምናምን ኧረ ሬ ልክ ልንተኛ ስንል ጥያቄ የምታብዛው ነገር እሱ ውድ ነገ ቅዳሜ ነው። አው በቃ በቃ፣ ቁርሱ የሚቀር ቅዳሜማ አይደለም። በጠዋትማ አይደለም መሞጣው በቃ እንተኛ ብቻ ለተኛ የደረሰበት ነው የሚያውቀው። እንደዚህ አንተ ልተኛ ስትል ከአንተ ጋር ያለ ሰው ደግሞ ማውራት ፈልጎ ሲያወራ አንተ በቃ በጣም ደግሞ ወደ እንቅልፉ እያከወከብክ እየሄድክ እያልክ ያ ሰው ሲያወራ ነው የሚያውቀው ነገር ቅድ የተከለከለ ቦታ ላይ ነው መሰለኝ። ምንም ማድረግ አይቻልም። ያው ያጋጥማል፣ አንዳንዴ ያጋጥማል። ስለዚህ ሂድና የጀመርከውን ጨርሳን ተሽ የኔ ፍቅር አበቦች በጣም እዚህ እኮ ነኝ ዜጋ የተቀመጥኩት። መሬት ይነካልሽ። አሁን በቃ በቀጥታ ወደ ጂም ቤት ምናምን ሄድና ስፖርት ምናምን። ቁመት አይጨምርም። ቆይ ምንድን ነው የሚሻለው? እሱ እዛ ቆሞ አንዳንድ ጊዜ የሴቶች ድፍረት እኮ እንደ ሰፊው ህዝባችን። እኔን የሚያሳሰበኝ የአባት ዘመዶች ነገር። የአባት ዘመዶች ጥቅማችሁ ምንድን ነው? በአብዛኞቻችሁ ደግሞ ጠላት ሆናችኋል። ለምን እንደእናት ዘመዶች ፍቅር አትሆኑልን እንዴ? ቆይ እቺ ነገር በቃ ሁሉም ሰው ጋር ያለችው ማለት ነው? የአባት ዘመዶች ሲባል በቃ ከሁሉም ሰው ጋር ነው ጠላት የሆኑ ማለት ነው ወይስ ምን? አሉ፣ አልፎ አልፎ አሉ፣ ፍቅር የሆኑ ምናምን አሉ። ግን አብዛኛው አብዛኛው ወደ ጠላትነት ተቀይሯል መሰለኝ። ትዕግስት ነይ እስኪ። በእናትሽ ምን አድርጋለሁ። ትዕግስት ይሄ ፓስታ ጣዕም አለው እሺ? እንዲ ጣፍቅ ብዬሽ ትንሽ ስኳር አድርጌ። አይደል? ፓስታው ላይ ጨው ነው ስኳር። ስኳር ትንሽ አድርገን ማለት ጨውስ፣ ጨውም አድርገን ትንሽ። እንዴ አንቺ ምን ሆነሽ ነው? ለራስሽ ከፈላሽ ነስነስሽ። ጥቢ ለምንድን ነው ፓስታው ላይ እንትን መሰለሽ? እኔ ፋንዲሻ መሰለሽ? እንዴ ፓስታ ላይ ስኳር ነው? ምኑ ላይ ነው የሰነሽው? ስልኩ ላይ ነው ወይስ እንትኑ ላይ? ላይ ፓስታው ላይ ጥሬው ላይ የጨመርቱሱኳ ሲጨመር አይተሽ ነው? ተጨምሮ ይሰራል? ሌላ ቦታ አይተሻል? እንፈላ በቃ ዝም ብለሽ ምንም አይሆኑም። ስኳር እኮ አይጨመርም። ምን ሆነሽ ነው አንቺ? እንዲጣፍጥ ብለሽ ምን? በቃ ታዲያ በምን ይጣፍጥላ? ቆይ ማጣፈጫ ለየት ያለ እስከ መቼ ሰው የሰራውን ነገር ብቻ ተከትለ ማጣፈጫ፣ የሆነ ለምን የራሴን ነገር ክሬት አላደርግም ብለህ ታስብና በቃ ሱካር። አቤት አባ እቺን ቴካዌ ያርግ አንድ ፍሬቺፕ ስኮን። የቀረው እኮ ቴካዌ ያርግ ቤት እጅ ይበላ ነው። አንተ ያማህል እንዴ አባ ቸጋራም በላችሁ። ሂሳብ አትክፈል፣ ሂሳብ አትክፈል፣ በቃ ሂድ እንዴ። ቁጭ አርገይ እኔ የኔ የኔ የምግብ ባለ አንድ ለምን ግማሽ አትሆንም? ሰው ቴካዊ ያርግልኝ ካለች በቃ ደንበኛ ክቡር ነው፣ ቴካዊ መደረግ አለበት። ለምን ግማሽ አትሆንም? ግማሽ የኑሮ ውድነቱ በዚህ ከቀጠለ

ቤተሰቦቿ የጠየቁን ጥሎች እሱን እጥፍ ወይ አትርፈ ምናምን ትሸጣታል። አትርፈ የኔ ቆንጆ ከበፊቷ ሚስቴ ጋ የተለያየ ነው ነው። ምን አባት ነው? የአራት ወር እርጉዝ ነኝ። ምን ልል ነው? ምን ነው? አይ እኔ እኮ ለመውለድ ዘጠኝ ወር አልጠብቅም ተመረጠ ስለሆነ በአምስት ወር ውስጥ ነው ምንወልደው። አዎ ወንድ ልጅ ላይ የሚደርሰው ግፍ አሁንም እንደቀጠለው። በአምስት ወር ነው? ቆይ ምዘራችሁ ከምን ነው ከምን ዘር ነው? ከምን ዘር ነው የተገኛችሁት? በአምስት ወር ምትወልዱት በጎች ናቸው ፍየሎች ናቸው? በአምስት ወር ነው? ደዛ ነገር መሰለ። ሴቶች ሰምታችሁታል? ምን ነው ኢትዮጵያ ላይ ያሉ ወንዶች ማለት ነው ያው ብዙ ባይሆኑም 75% የሚሆኑ በአንሳት የጀመሩት ተንኩል እንገራችሁ ማንም ግን ያልለቀበት ተንኮል ነው ይሄ ማለት ነው። ከእናት ከአባቷ ቤት ማለት ነው ለትዳር ብሎ ያገቧትና ያመጣሉ እንደምንም ሆነው። ከዛም በኋላ ካመጧት በኋላ አንድ ሶስት ወር ያንከባለላታል። ከዛም በኋላ አራተኛው ወር እንደምንም ፓስፖርቷን ያውጣትና በአምስተኛ ወር ደግሞ አረብ ጋር ይሸኛታል ማለት ነው። አስባችሁታል? ይቺ ሚስት ናት ለሱ ወይስ ቢዝነስ መገኛ ናት ለሱ? ቢዝነስ መስሪያ ናት። በነገራችን ላይ አብዛኛው ሴቶች ይህን ነገር ያልነቃችሁት ነገር ነው። እሷን ለትዳር ሳይሆን ለብር ነው የፈለጋት። ስም ምንድ ነው? ቦታ ገዝቶ ስም እንደመዘዋወር ማለት ነው። አይ አባቷን ስም ፍቆ የራሱን ስም አስገብቶ ሚስቴ ናት የሚል ስም ለማግኘት ማለት ነው። ሌላ ታሪክ ምንም የለም። አሁን ይሄ ነው በእርግጥ እየተሰራ ያለው ማለት ነው። አትንጫጫን፣ ኮመንት ላይ መታችሁ። እውነታውን ሲወራ አይወዱም። እውን እንደዚህ የሚያደርጉ ወንዶች አሉ ባር ነው ብቻ ያሉ ይመስለኛል። ግን እንዲሁ ሳስቦ አንዳንድ ከምንሰማቸው ነገሮች ምናምን አግብቶ ምናምን ወደ በጣም የሚደብር ነገር ይሄ እኮ ነው። በቃ ሰው ልጅ መጀመሪያ በኢኮኖሚ ራሱን ሳይችል መጀመሪያ ለራሱ በሁለት እግሩ ሳይቆም ዘሎ ትዳር ውስጥ ይገባእና ና ከዛም ሴቷም ስትመጣ በቃ የሆነ እንደዚህ ስደት፣ አረብ ሀገር ምናምን ይልክና የእሷንም ህይወት በጣም በራሷ እንድትማረር ሲኦል የሆነ ህይወት እንድትኖር ምናምን ማለት፣ ሰው ስላገባ ብቻ ትዳር የሚባል ነገር ስላለ ብቻ ዘለ ትዳር ውስጥ አይገባም። እሷ እንዳለችው ለቢዝነስ ካልሆነ በስተቀር ማለት ነው። አግብቼ አረብ ሀገር ልካሉ ምናምን እንደዚህ አይነት ቢዝነስ ልትሰራባት ምናምን ከሆነ በስተቀር ነው እንጂ ትዳር ዝም ተብሎ የሚገባበት ነገር አይደለም። እንደኔ ማለት ነው ሁሌ ለሚሻፍደው ብርቄ ብርቄ፣ ዳዊት ምንድን ነው? ለበስሹ ምንድን ነው? ተቀባባሽ ምንድን ነው? ያለባበስ ለገሰ

አንተ በምንድን ነው ቆንጆ ልታደርጋት ያሰብከው? ቆይ እንዴት አርገ ቤት ውስጥ ቆይ፣ አይ ብርቄ፣ በቃ አሁን ስትወጪ ፏ ብለሽ ቆንጆ ሆነሽ ነው ምትወጪ። በቃ ቆንጆ ሆነሽ ከዛ የፈለግሽውን ሰው በቀላሉ ትጣፍሻለሽ። መርካቶ አካባቢ ገቢዎች ሲይዙ ናስኪ፣ አንተ ምንድነው ያዝከው? ደረሰኝ ቆርጣል። አረ ቆሻሻ እኮ ነው፣ እሱን ተወና ወይ መቶ ሺህ ብር ታቀብላል። ወይ ወይ ወይ መቶ ለምን አረ ይሄን የቀራችሁ አይቀርም አይቀርም። ልጅ ስትወልድም በቃ ደረሰኝ የምትቆርጥበት ጊዜ ይመጣል። ዛሬ እንደቀልድ ትስቃለህ እንጂ የበዓል ሽንኩርት ይሄ አራት መቶ ከሀምሳ ይሄ መደብ ይሄ አምስት መቶ ሀያ እሱ ስንት ነው ያመጣው? ከዛ እሱ አራት ካያ ነው ተከራከረ። ሁሉንም የገዛው እንዴ? አንተ ደግሞ በስንት ስንት ነው ያመጣው? በቃ እንደዛ አዋጣኝ። በመተዋወቅ አልሸጥም። የበዓል ገባ ስለሆነ ልሸቅል። የሚጣላ እስቲ ነው። ሰምቴ ቀኔው እንደዚህ እኮ ነው። በቃ በዓል ጊዜ ከተባለ ነጋዴዎች በቃ እንደዚህ ከዚህ የማይተናነስ ነገር ነው ያለው። ያው እነሱ የሚያስቡት እቃውን ከዛ ያመጣውበት ዋጋ ምናም ብሎ ሲሆን በዓል ነው በቃ በዓል ስለሆነ በውደ ዋጋ ነው መሸጥ ያለው። ከዛ በርካሽ ከፈለገ ለምን ነፃ መታመጣም? በቃ በዓል ከሆነ በጣም ስማ፣ እዚህ አብሬ ስልኩ እያረከን እንዴ! ያኔ ለሚኒሌም እኮ እናንተ ስፋ ነው ታዝዬ ነበር። ታዝዬ ለሚኒሌ ሰፍራሽ ነው ይቺ ልጅ ግን ማንንም እየቻላት አይደለም። ሰክረሽ መሆን አለበት። ለምን የዛሬ አስራ ሰባት ምናምን አመት ማለት ነው። ሰክረሽ ነው መሆን ያለበት እንጂ ታዲያ ለምንድን ነው የሚያዝኑት ታዲያ? ቦርሳዬን ያዘው ስትል ወይኔ ጫፍ ተፈታው እስኪያዘው በእናትህ ወይኔ ምንድን ነው አንተም እንደሌሎች ወንዶች ቦርሳ ከያዝኩ ሴት ምናምን ነገር ልትል ነው።

ሚሊዮን ብር ሽቶ ገዙት። ታኩሬ ሽቶ ቤት እንደ ከፈተች ሁላችሁም ታውቃላችሁ ብዬ አስባለሁ። ግን በጣም የተመቸኝ የዚህ ቪዲዮ ላይ ኮሜንት የሁለት ሚሊዮን ብር ሽቶ ገዝተ በሁለት ብር ፌስታል ያ አይከዱ ያለው ኮሜንት ሰው ግን የምር በጣም አንዳንድ ሰው ቪዲዮ ሲያይ እያንዳንዱ ነገር ልቅም አድርጎ ነው የሚያዩ። ልቅም የሮፍናን መንፈስ ሲገባብህ አሃ፣ ቴለ ካንተ ግን መቼ ቤክሬም ከፍለኝ ጋሽዬ፣ ጋሽ አለም ጋሺቱ፣ ተው ተው ተው፣ ከአንተ ምንም አይነት ክብሮት አልፈልግም፣ አሁን ገንዘብ ይስጠኝ ነው። ዛሬ ተጨቃጨቁኝ በጠዋቱ። እኔ ምንም ካልሰጠኝ እዚች ቤት አገባትም አልኩ እኮ በቃ። አታዩኝም ወይ እንዲ ተጎሳቁይ? እስጢፍ መስዬ ምን ከሳህ አሁን? ከስቻለሁ ለማለት ነው እኔ እኩል ምንም ለአንተ መራራቱን ትቻለሁ። ሰምታለህ ቦት ግዳራሊምን ነው። ትንሽ ጊዜ ስጡኝ፣ በቅርቡ ከፍላለሁ። እንደዚህ እያልከኝ የምልህ ነው ያው በርሶ እምላለሁ። ጋሽዬ ጋሽዬ ጋሽዬ ይሞቱ

እንደ መጀመሪያ ለራስህ ና ግባ ምናምን ብለው ለምን እንዲደረደር ጠበቅህ? ቆይ ና ግባ ብለህ እሺ። ግን ለምንድን ነው ቆይ የሆነ ለምሳሌ እሱ እንዳለው ቤት፣ ና ምሳ እንብላ ወይ ደግሞ ምሳሌ ጋብዙ እስኪ ና ምናምን ስትል ብስት ያ ሰው የሚታዘብ ለምንድን ነው ቆይ